ባለፈው ተነጋገር ነው። በዚሁ ምዕራፍ አምስት ላይ የሚያሳፍር ነገርም የስንፍና ንግግርም ወይም ዋዛ የማይገቡ ናቸውና አይሁኑ የሚለው በጣም እንትን ነው፣ ትኩረት ልንሰጥበት የሚገባ ነገር ነው። ሰው ምንም ሳይመስለው እየተለማመደው ያለ ነገር ስለሚመስለኝ ማለት ነው እና ብዙም ትኩረት አይሰጥበትም። ምክንያቱ ምንድን ነው ሲባል ቄሱም እንደዛው ከሆነ ያው ሌላውም እንደዛ ይሆናል ማለት ነው እና ስለዚህ እንዲህ እንዲህ አይነት ነገር በየመድረኩ ላይ የሚያሳፍሩ ነገሮች፣ የማይገቡ ነገሮች፣ ህሊና የማይቀበላቸው ጤነኛ የሆነ ህሊና ራሱ አክሰፕት የማያደርጋቸው ነገሮች በየመድረኩ ላይ የሚነገሩ ነገሮች አሉ። ሰውን ደስ ለማሰኘት ተብሎ ሰውን ለማሳቅ ተብሎ በእግዚአብሔር መድረክ ላይ ማለት ነው። የእግዚአብሔር ሀሳብ ብቻ ሊንሸራሸር በሚገባው መድረክ ላይ የሰውን የስጋና ደም ሀሳብ ወይም ስጋን ስጋን ደስ ለማሰኘት የሚደረጉ ነገሮች አሉ እና አንዳንድ ጊዜ እንደውም ይገርመኛል። ጥሩ መልእክት እየተነገረ ሰውን ወደ ንስሐ የሚመራ መልእክት እየተነገረ፣ ግን የግለሰቡ የአገላለጽ ሁኔታ ሰዎችን አስቆ ያልፋል ማለት ነው ሰው እኮ በወቅቱ በእምባ በንሳ ወደ እግዚአብሔር የሚመለስበት ነው ቃሉ ግን ከሰውየው አነጋገር ከሰውየው አክት የተነሳ ሰዎች ይስቃሉ ምን ይላሉ በቃ እንደውም ፕሮግራሙ እንደውም ተበትኖ ሲሄድ በቃ ሰውየው የሰውየውን አክት ነው እንጂ የሚያወሩት እየተሳሳቁ የሚሄዱት ወደ ንሳ በሚመልሰው ቃል መሰረት ተጸጽተው እራሳቸውን መርምረው ወደ ንስሐ የሚመለሱበት አይነት አይደለም። እየሳቁ ወደ ንስሐ መመለሳለን እንዴ? እየተሳቀ መጽሐፍ ቅዱሳችን አልቅሱ፣ እዘኑ ነው የሚለው። ሰው ንስሐ ሲገባ ያለቅሳል፣ ያዝናል። በቃ እንደዛ ነው እንጂ ይሄ ሌላ አይነት አካሄድ ሳቅ ካለ ንስሐ ግቡ ሲባል የሚያስቅ ነገር ካለ ሰው የሚስቅ ከሆነ እንዲህ አይነቱ ሁኔታ እነዚህ ዋዘኝነት ነው ማለት ነው፣ መዘበት ማለት ነው። በእግዚአብሔር ላይ በእግዚአብሔር ሐሳብ ላይ። ያኔ ቤተ መቅደስ ውስጥ ጌታ ኢየሱስ ክርስቶስ ገብቶ እኮ እነዛን ለዋጮች ስራቸውን የገለባበጠባቸው፣ የእግዚአብሔር ሐሳብ በሚንሸራሽርበት ቤተ መቅደስ ውስጥ ሰው የሰውን አቴንሽን የሚወስድ ህጉ የሚነበብበት ነው ያ ቤተ መቅደስ። የእግዚአብሔር የቤተ መቅደስ ስርዓት የሚከናወንበት ነው። እና በዛ የዚያን አቴንሽን የሚወስድ ነገር ነው የደባው እና ገለባበጠው፣ ማለት ነው። ስለዚህ ምን ማለት ከዚህ እንኳን መረዳት እንችላለን፣ ቤተ የጸሎት ቤት ነው ይባላል የሚለው ራሱ በእግዚአብሔር ስም ከተሰበሰብን በኋላ የሚሆነው ነገር ሁሉ የእግዚአብሔር ሀሳብ ብቻ ነው ማለት ነው። እንዲሁ ፎር እንደው ይህንን አልኩኝ እንጂ እንደ አዲስ ኪዳን ነዋሪዎች የእግዚአብሔር መንፈስ ያለብን ሰዎች ነን። የእግዚአብሔር መንፈስ ወደ እውነት ሁሉ የሚመራን በእኛ ውስጥ ያለብን ሰዎች ነን፣ ወይም ያለን ሰዎች ነን። ያ ማለትም ማለት ነው፣ የእግዚአብሔር መንፈስ እኛን ወደ እውነት መምራቱ ኦን እና ኦፍ አለው እንዴ? እንዲሁ በቤተ መቅደስ ሎካላይዝ በሆነው ነገር ለመግለጽ ሞከርኩኝ እንጂ ሁል ጊዜ እኮ ነው። አሁን የእግዚአብሔርን ቃል ለምሳሌ የሚናገር ሰው እንደ እግዚአብሔር ቃል ይናገር ይላል። በቤተ መቅደስ እዛ መድረክ ላይ ስንሰብክ ብቻ ነው እንዴ? እና እዛ እንደ እግዚአብሔር ቃል ሰብከን ስንወጣ እንደፈለግን ልንናገር ነው እንዴ? ስለዚህ በሁሉም ቦታ ነው። ስንመካከር፣ አብረን ስንሆን፣ ስንነጋገር፣ ስናቅድ፣ የተለያየ የሆነ ነገር ልናደርግ ስንፈልግ፣ ኢንተርፐርሰናሊም ማለት ነው። በራሳችን ለብቻችንም ስናስብም እንደ እግዚአብሔር ቃል እርስ በርስ እርስ በእርሳችንም ስንነጋገር እንደ እግዚአብሔር ቃል ሁሉ ነገር እንደ እግዚአብሔር ቃል እንደዚህ ነው። አሁን ይህንን ማን ይቀበላል? እኔ አሁን የምለውን እና ስለዚህ ስለዚህ እነዚህ የሚያሳፍር ነገርም የሚለው የሚያሳፍር ነገር አይታችሁ አታውቁም? ሰዎች ሲናገሩ የሚያሳፍር እንኳንስ ለቤተ ክርስቲያን ሰዎች፣ በውጭ ላሉትም ሰዎች ዘንድ የሚያሳፍር ነገር ከቃል ምርጫ ከቃል ከወርድ ምርጫ ጀምሮ ማለት ነው እስከ ፍሬዝ እና ስቴትመንት የተለያየ ነገር የሚያሳፍሩ ነገሮች የሉም? እስከ ሀሳብ እስከ ሙሉ ሀሳብ ብዙ ነገሮች ይኖራሉ። እነዚህ የማይገቡ ናቸው። ስለዚህ አይሁኑ። በቃ ይልቁን ምስጋና እንጂ ምንድን ነው ይልቁን ምስጋና እንጂ በእነዚህ ቦታ ይልቁን ምስጋና እንጂ እንደማለት ነው። ምን ማለት ነው ሲባል፣ ይልቁን ምስጋና እንጂ ለምን ይላል? እነዚህን ነገሮች እንድናስወግድ ፈልጎ። ምክንያቱም ምስጋና እያለ እግዚአብሔርን የሚያስመሰግን ነገር እያለ የእግዚአብሔር ስራ ልንናገረው የሚገባ ብዙ ነገር እያለ እንደው አስተምሩ እንኳን ሌላ ነገር አስተምሩ፣ ሌላ ሌላ ነገር ተናገሩ፣ ትንቢት ተናገሩ እንኳን ባንናገር፣ ሌላም ሌላ ነገር አድርጉ ባንባል ሁሉም ሰው ሊኖረው የሚችል ነገር ግን አለ፣ ምስጋና። እግዚአብሔርን የምናመሰግንበት ስንት ነገር እያለ ሌላ ሌላ ነገር ስናወራ፣ ይሄ በጣም እንትን ነው የሚያሳፍር ነገር ነው። እና ሌላው ደግሞ ልናገር የፈለግኩት ይህን እወቁ፣ አመንዝራም ቢሆን ወይም ርኩስ ወይም የሚመኝ እነዚህን እያለ እንደነዚህ አይነት ሰዎች በእግዚአብሔር መንግስት ርስት የለውም የሚልበት ምክንያት ለእኛ ነው፣ ለክርስቲያኖች ነው። ክርስቲያኖች ሆነን ዳግም ከተወለድን በኋላ ወደዚህ አይነት አካሄድ ውስጥ እንገባለን ካልን ወይም ይህንን ነገር የምንለማመድ ከሆነ የኛ ዳግም መወለድ ዋስትና የለውም ለማለት ነው። በአጭር ቃል መቼም ያማቸዋል እነዚህ፣ ካልቪኒስት ነን ሰው አንዴ ከዳነ ድኗል አይጠፋም በቃ ብለው ለሚሉ ሰዎች በምንም መንገድ ቢያልፍ ዋናው ዳግም መወለዱ ነው የሚሉ ሰዎች ያማቸዋል ወይም አጣመው ይተረጉሙታል። ይህንን የእግዚአብሔር ቃል ወይ ይዘሉታል ወይ አጣመው ይተረጉሙታል። መጽሐፍ ቅዱሳችን ግን የሚናገረው ለእኛ ነው። አማኞች ከሆንን በኋላ በእንደዚህ አይነት ሁኔታ ውስጥ በአመንዝራነት ወይንም ደግሞ ሌላ ሌላ ይሄ የማይገቡ ነገሮችን እያደረግን የኃጢአት ልምምድ በኃጢአት ልምምድ እየተኖረ የእግዚአብሔር መንግስት እንገባለን ማለት ዘበት ነው፣ ራስን ማታለል ነው። ኃጢአት ካደረግን ወዲያውኑ ተጻጽተን ንሳ መግባት መመለስ፣ የእግዚአብሔር ቃል እንደሚናገረው ኃጢአቱን የሚሰውር አይለማም ይላል፣ የሚናዘዝባትና የሚተዋት ግን ከእግዚአብሔር ምሕረትን ይቀበላል። እውነተኛ ንሳ፣ ስለ እውነተኛ ንሳ ነው ይሄ ቃል የሚናገረው የሚናዘዝባትና የሚተዋት ካለ በኋላ ነው ምሕረትን ያገኛለን የሚለው ጌታ ይቅርበለኝ ይቅር በለኝ የመታውን ነገር ተመልሶ በኃጢአት መመላለስን በሰራ ነው አለመገኘትን እሱን እንደ ቀላል ነገር ቸል ብለን ለጊዜው ንስሐ ገብተን ይቅርበልን ይቅር በለን ብለን ከዛ በኋላ ተመልሰን እዛው ላይ የምንገኝበት አይነት ማንነት ከሆነ ያለን ንስሐችንም እንደዛ አይነት ከሆነ አንደኛ በእግዚአብሔር ዘንድ ይቅርታንም አናገኝም። ምክንያቱም ምሕረትን አናገኝም የእግዚአብሔር ቃል የሚናገረው ንስሐ እኮ ለዚህ ነው፣ መቶ ሰማንያ ዲግሪ መዞር ነው ካለንበት የሚባለው ለዚህ ነው። ወደ ሰሜን አቅጣጫ የሚሄድ ከሆነና ያ የኃጢአት መንገድ ከሆነ መቶ ሰማንያ ዲግሪ ስዞር ወደ ደቡብ አቅጣጫ ነው እየሄድኩኝ ማለት ነው፣ ኦፖዚት ማለት ነው ወደ እግዚአብሔር ሀሳብ ጀርባዬን ለእግዚአብሔር ሰጥቼ ከሆነ መቶ ሰማንያ ዲግሪ ሳደርግ ደግሞ ጀርባዬን ለኃጢአት ፊት ለፊቴን ሁለንተናዬን እጆቼን ልቤን በሙሉ ለእግዚአብሔር ሰጣለሁ ማለት ነው። የዛን ጊዜ ነው እውነተኛ ምህረት ንስሐን የምናገኘው። አሁን ሰው ሰው ዝም ብሎ ይሄ ንስሐን ይቅር በለን፣ ይቅር በለን፣ ይቅር በለን ዝጎበሉ ይባላል በየጴንጤም የትም። ከዛ በኋላ አሜን ይቅር ስላልክን እናመሰግናለን። መቼ ይቅር አለ? አሁን ይቅርታ ብለናል። በመጀመሪያ ስለ ንሳ መቼ አወቅንና ነው? ንሳ ማለት ወደ እግዚአብሔር መመለስ ማለት ነው እንጂ ዝም ብሎ ቃልን ተናግሮ ብቻ ይቅርበ ይቅር ስለልክና መሰግናል ብሎ ተመልሶ እዛ መዘፈቅ አይደለም። ይሄ የሚነገረው ለክርስቲያኖች ነው። ይሄንን መሪዎች የቤተ ክርስቲያን እረኞች፣ አስተማሪዎች አጥብቀው ለምእመናኖቻቸው ማስተማር ይጠበቅባቸዋል። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ እነዚህ ይሄንን በማይታዘዙ ልጆች ላይ የእግዚአብሔር ቁጣ ይመጣል ይላል። የእግዚአብሔር ቁጣ እኮ ቀላል አይደለም። እና አንታለል። የሚያታልሉ ሰዎች አሉ፣ በትምህርታቸው የሚያታልሉ። አሁን ለምሳሌ ሰው አንዴ ከዳነ አይጠፋም የሚሉ አታላዮች ናቸው። በትምህርታቸው ነው የሚያታልሉት። ከንቱ ንግግር ነው የሚናገሩት። እንደዚህ አይነት ትምህርት ራሱ ከንቱ ትምህርት ነው ከንቱ ንግግር ነው። አትታለሉ፣ አታሏችሁ ነው። እግዚአብሔር የተመሰገነ ይሁን እና ከቅድስና በቅድስና ከመኖር በጽድቅ፣ በእውነት፣ በፍቅር፣ በትትና በጥበብ ከመመላለስ በትዕግስት ከመመላለስ ወደኋላ የሚያደርግ እንዴ፣ ሲመታማ በለው የሚል ትምህርት እኮ አለ። እንዲህ እኮ የሚሉ አሉ። ትለቀዋለህ ታዲያ የሚልህ አለ እኮ እና ስለዚህ እነዚህ በሙሉ የሚያታልሉ ናቸው ማለት ነው። እና ስለዚህ አትታልሉ፣ ማንም በዚህ አያታላችሁ ይላል። ስለዚህ ራሳችንን መጠበቅ መማር ከጌታ የእኛ ድርሻ ነው ማለት ነው የሆነ ለዚህ ለማለት ነው ተባለፈው